ሬዲዮ ፋና ስመጣ ባህዴን ኛለው ባህዴን ውስጥ ከሦስት በአማርኛ ስለሆነ በሌሌ ነበርኩ። እዛ ይተነኩሱና ውጭ ሀገር ሄዱና ተቃዋሚ ይሆናሉ። ከዚያ እናንተ እኮ ይሄን አድርጋችሁ ይሄን በልታችሁ ነበረ ብሎ የሚጠይቃቸውም የለም። እሱ ነው። አየሽ በቃ አሁን አገኘሽ። ይኸውልሽ የዚህ የግዞት ሰንሰለት የሚባለው ዲሞክራሲያዊ ማዕከላዊነቱ የሚባለው ለእንደነዚህ አይነት ሰዎች እድል ይሰጣል። አራት መቶ ሰራተኞችን የተሸከመውን ዋልታ የተመለከተው የለም። ከኢህአዲግ መዋቅር ውጭ የሆኑም ሰዎች ገብተውበታል። ደግሞ ይሄ የጠቅላይ ሚኒስትር አብይ ቡድንን እና አንዱ ሆን የጠቀስ ናቸው ናቸው። ከቢሮ ዕድሳት ጋር በተያያዘ ይሄ ስርዓት በጣም የሚወቀስበት የመጀመሪያዎቹ ጊዜያት ላይ በተለይ ጎልቶ ሲነሳ የነበረው የክብርት ከንቲባ ቢሮ ነበር። እኔ በተለየ ተልዕኮ አይደለም ነጻ ሀሳብ የጀመርኩት ወይም የተለየ ከለላ ተሰጥቶኝ አይደለም። ማን የተማራለና አንድ የተማርኩት እኔ መብቴ ነው ሲል መልስ ሰጠ። ጉድበላ ቢዮታዊ ዲሞክራሲ ትላል። ይሄ እኮ ኢትዮጵያ ውስጥ ነው። አውቀሻል።